በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። መስከረም 16 የሚነበብ ስንክሳር። በጌታ መቃብር ላይ ቤተ ክርስቲያን የታነጸበት መስከረም 16። በዚች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም አገር ንግሥት ኢሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰወሩበትና እየከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶችን በኒቅያ ከተማ ከሰበሰበ በኋላ ቅድስት እናቱ ኢሌኒ እንዲህ አለችው። ልጄ ሆይ እኔ ወደ ቅድስት ሀገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕፀ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስዕለትን ተስያለሁ። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሠራዊትም ጋር ብዙ ገንዘብ ሰጥቶ ላካት፣ የከበሩ የግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህም በኋላ ስለ ከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው፣ በታላቅ ምስጋናም አመሰገነችው። ከዚህም በኋላ በጎለጎታ፣ በቤተልሔም ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን የእመቤታችን የቅድስት ድንግል ማርያም ሥጋዋ በተቀበረበት በጌቴሰማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሰሩ አዘዘች። ዳግመኛ በዕንቁ፣ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት ኢሌኒን እንዲህ ብሎ መከራት፤ ይህን እንዲህ አትስሪ፣ ከጥቂት ዘመናት በኋላ በዚህ አገር ሊነግሱ አሕዛብ ይመጣሉ። ሁሉን ይማርካሉ፣ ቦታዎችን ያፈርሳሉ፣ ወርቁን ብሩን ዕንቁን ይወስዳሉና ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንጻ ልታሰር ይገባል። ከዚህ የሚተርፈውንም ለድዎችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክር ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህም በኋላ ንግሥት ኢሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሽሞችን ላከ ለሚገነቡና ለሕንጻው ሥራ ለሚያገለግሉ ሁሉ ደሞዛቸውን ሳያጓድል ሳያቋድል ሁልጊዜ ወደ ማታ እንዲሰጧቸው ንጉሥ አዘዘ። ስለ ደሞዛቸው እንዳይጮኹና እንዳያዝኑ እግዚአብሔርም ስለ ጩኸታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በሰላሳ ዓመቱ የከበሩ ቦታዎች ሕንጻቸው በተፈጸመ ጊዜ ንዋኤ ቅድሳትን ዋጋቸው ብዙ ድንቅ የሆነ የከበሩ የግምጃ ልብሶችንም ላከ። ደግሞም ወደ ቁስጥንጥንያ ሊቀጳጳሳት ኤጲስ ቆጶሳቶቹን በመያዝ እንዲዘጋጁ፣ እንዲሁም ወደ አንጾኪያ ሊቀጳጳሳትና ወደ እስክንድሪያ አገረ ሊቀጳጳሳት ወደ አባት ናቴዎስ ሊቀጳጳሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩትን ወይም የታነጹትን አብያተ ክርስቲያናት እንዲያከብሩ ንጉስም እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም ወር 16 ቀን ኑረው በዚች ቀን ሁሉንም አብያተ ክርስቲያናት መሰዊያቸውንም አከበሯቸው። የቁርባን ቅዳሴንም ቀድሰው ለምእመናን ሥጋውንና ደሙን አቀበሉ። በዚችም ቀን ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑትም፣ መስቀሉንም አከበሩት። ወደ ሀገራቸውም በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሆን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖችን ይጠብቀን ለዘለዓለሙ፣ አሜን። ዕረፍቱ ለጦቢት በዚችም ቀን በፋርስ ንጉሥ በአሜኔሶር እጅ ተማርኮ ወደ ነነዌ ሀገር የተወሰደ ከንፍታሌም ነገድ የገባኤል ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወት ዘመኑ ሁሉ እውነትንና ቀን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎቹን ጠጉርና ከእህሉ ዐሥራ ሁለቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከሦስት አንዱን ለድሆች የሚሰጥ ነው። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እርሱ ግን ሰውነቱን ይጠበቅ ነበር የአሕዛብን መብል እንዳይበላ እግዚአብሔርን ያስበው ነበርና በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስኪገባ ወደ አንድ ቤት ውስጥ አስገብቷ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዕድሞ ስር ተኝቶ አደረ። በዕድሞም ላይ ወፎች መኖራቸውን ስላወቀ ፊቱን ገልጦ ሳለ ኩሳቸውን ከአይኖቹ ላይ ጣሉበት። አይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ፣ ታወሩ። ባለመድኃኒትም ሊያድነው አልቻለም። በዚያንም ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነት ሐስበኝ ወደ ችግረኝነት ተመልከት። ለመማረክና ለመዘረፍ ባደረከኝ በእኔና በአባቶች ኃጢአት ተቀበለ ለመማረክ እና ለመዘረፍ ባደረግከኝ በእኔና በአባቶች ኃጢአት ተበቀለህ አታጥፋኝ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻለኛልና በሞት እሰናበት ዘንድ አርፍም እንሆ በሞትም እሰናበት ዘንድ አርፍም ዘንድ ነብሴን የሚቀበል መላክን እዘዝ። በዚያችም ዕለት የራጉኤል ልጅ ሳራን በጭኗ ያደረ ክፉ አስማንዲዎስ የሚባል ጋኔን ለሰባት ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው። ስለዚህ የአባቷ አገልጋዮች ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷና የጦቢት ጸሎት በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ ልጁ ጦቢትም በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቅኩትን ብር ትቀበል ዘንድ ከአንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ሆይ ያዘዝኸኝን ሁሉ አደርጋለሁ አለ። ከዚህም በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያ ጋር መጣ። ስሙንም አዚያርያነኝ አለ። ጦቢትም ላካቸው። ሲሄዱ በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ቅዱስ ሩፋኤልም ጦቢያን አሳውን ያዘው አትፍራው ረደውና ጉበቱን ልቡንና አሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦቢያም ቅዱስ ሩፋይልን አንተ ወንድሜ አዛሪያ ይህ የዓሣ አሞት ጉበቱና ልቡ ምን ያደርጋል አለው። አዛሪያ የተባለ መልአክም እንዲህ ብሎ መለሰለት። ጋኔን ያደረበት ሰው ወንድም ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጤሱለት እንደሆነ ጋኔን ይሸሻል። አሞቱም አይኖቹ የታወሩ ሰውን ቢኩሉት ያድናል ሁለተኛም የራጉኤልን ልጅ ሳራን ያገባት ዘንድ ተናገረው እግዚአብሔርም ይጠብቀዋልና እንዳይፈራ አጽናናው ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው ከዚህም በኋላ ጦቢያ ሳራን ወደዳት እርሷንም ይሰጠው ዘንድ አባቷን ጠየቀው አባቷም ለሰባት ባሎች አጋብቷት ሰባቱም እንደሞቱ ነገረው ጦቢያም እግዚአብሔር ፈቃድ ይሆን አለ። ወደ ጫግሏ ቤትም ባገቧቸው ጊዜ ቅዱስ ሮፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትና ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜ አስማንዲዮስ የተባለ ጋኔን ሸሸ። መልአክ ቅዱስ ሮፋኤልም ይዞ ለዘላለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱም በደስታ ተቀበሉት። የአባቱንም ዓይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ ወዲያውኑ ድኖ ልጁን አየ። ከዚህም በኋላ የከበረ መልአክ ቅዱስ ሮፋኤል ራሱን ገለጠላቸው ብዙ ነገርንም ነግሯቸው ወደ ሰማይ ዐረገ። ከዚህም በኋላ ከወገኖቹ ጋር ተድላ ደስታ አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ እርሱ በኃጢአታችን ይገርፈናል፣ ደግሞ እርሱ ይቅር ይለናል። ሁለተኛ መከራህን የሚያስቡ የተመሰገኑ ናቸው፣ እነርሱ ክብርህን ባዩ ጊዜ በአንተ ዘንድ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሰምጴር መረግድ በሚባል በከበረ ዕንቁ ትሠራለች። አደባባዋም ቢረሌ አትራኮስ ሶፎር በሚባል ዕንቁ ይሰራልና በመንገዷ ሁሉ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደርጋታል እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጄ ሆይ ምጽዋት እንደምታድንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በመቶ ሀምሳ ስምንት ዘመኑ አረፈ፣ በክብርም ቀበሩት። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እረፍቱ ለአባ አጋቶን። በዚችም ቀን ዳግመኛ የቅዱሳን የወርቅላ የስምዖን የመርቄኖስ የሃሊ የሮቂኖስ የሉኪያኖስ የአርዝማኖስ የጴጥሮስ የሃና መታሰቢያቸው ሆነ። ተርታ ነገርንም እንዳይናገር ደንጊያ ጎርሶ የኖረ የአባ አጋቶን እረፍቱ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው መቼመች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 16 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ